ሰላም ጠና ስትልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬ ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬ ርዕሰ ጉዳይ ማለፋችን በፊት ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። የዛሬ ርዕሰ ጉዳይ የስልካችን ባትሪ እንዳይበላሽ የሚከላከልልን እጅግ ምርጥ የሆነ አፕ ጠቁማችኋለሁ ማለት ነው። አፕሊኬሽኑ እንግዲህ ለአንድሮይድም አይፎንም የሚሆን ነው ማለት ነው። ስልካችን እንግዲህ ከሚበላሽበትና እንዲሁም በጣም ስልካችን እንዳንጠቀምበት ከሚያረጉ መካከል አንዱ ባትሪ ነው ማለት ነው። ስለዚህ የስልካችን ባትሪ ከተበላሸ ስልካችንን በአግባቡ እንዳንጠቀምበት የሚያረግ እጅግ አደገኛ እንዴት ነው የሚለውን ደግሞ ሙሉ በዝርዝር እንመለከታለን ማለት ነው። እንግዲህ አብዛኛው ጊዜ የስልካችንን ባትሪ ሊበላሽ የሚችሉ በጣም ትልቁ ችግር ምንድነው የሁላችንም ችግር የሆነው ስልካችንን ቻርጀር ስናደረግ ሌሊት ሙል ቻርጀር ስናደረገው ልናደር እንችላለን ማለት ነው። ወይም አልያ በስተቀር ደግሞ ቀን ቀን ሙል ቻርጀር ስናደረገው እንውላለን ማለት ነው። ስለዚህ የስልካችን ባትሪ እንግዲህ መቶ ፐርሰንት ብሎ ኦቨርቻርጅ ስለሚያረግ የስልካችን ባትሪ ኦቨርቻርጅ ሲያደረገ እንግ ባትሪያችን ይበላሻል ማለት ነው። ስለዚህ ይህ አፕሊኬሽን ግን ስልካችን ቻርጅ በምናደርግበት ሰዓት ኦቨርቻርጅ እንዳያደርግ የሚከላከልልን አፕ ነው ማለት ነው። እንዴት አድርጎ ነው በምንፈልገው ልክ የስልካችን ባትሪ ቻርጅ ሲያደርግ ቀጥታ አላርም ያሰማናል ማለት ነው። ስለዚህ እነ ሁሉ የምናደርግበት አፕ እንግዲህ ስሙ ማን ይባላል፣ እንዴት ነው የምናስተካክለው፣ እንዴት ነው አላርም እንዲጮህ የምናደርገው የሚለውን ሙሉ በዝርዝር እንመለከታለን። የአፕሊኬሽኑ አወራረድ እንግዲህ የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። ስለዚህ አፕሊኬሽኑን እየከፈትን እያስተካከልን እንግዲህ አፕሊኬሽኑ ይጮሃል አይጮህም፣ ወይስ ሲጮህ በየትኛው ነው ምናስነሳው፣ እንዴት ስናደርገው ነው የሚጮህ፣ የሚለውን ደግሞ ሙሉ ሴቲንጎችን እያስተካከል አብረን እንመለከታል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ቀጥታ ወደ ፕሮግራማችን ሰናል እንግዲህ የስልካችን ባትሪ እንዳይበላሽ የሚከላከልን አፕን እንግዲህ እየከፈትን አብረን እያስተካከልን እንመለከታለን ማለት ነው። የመጀመሪያ ደረጃ እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ ካወረዳችሁ በኋላ ከስልካችሁ ከተጫኑ አፕሊኬሽኖች መካከል ትፈልጉታላችሁ ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ እስክሪን ላይ ቁጭ አድርጌዋለሁ ማለት ነው። ስለዚህ አፕሊኬሽኑ ይህንን ይመስላል ማለት ነው። አፕሊኬሽኑን ቀጥታ እንከፍተዋለን ማለት ነው። አፕሊኬሽኑ እንግዲህ እንደከፈት ነው አሎ እና ዳዝንት አሎ ይላል ማለት ነው። አሎ እንለዋለን ማለት ነው። አሎ ካለው በኋላ እንግዲህ እዚህ እንደምትመለከቱት ባትሪ ሳውንድ ኖቲ ኖቲፊኬሽን ማለቱን ቸክ አድርግ ይላል ማለት ነው። ከዚህ ከታች እንደምትመለከቱት እሷናል እዚህ ራሱን እንኳል ማለት ነው። እሱን ስንነካው እንግዲህ አፕሊኬሽኑ ቀጥታ እንደዚህ ያመጣዋል ማለት ነው። ከዚህ ምንም እናስተካክለው ነገር የለም ማለት ነው። በአካል እንደተመለስን እንግዲህ እንደዚህ ባዶ ነው የሚመጣ ማለት ነው። እንደዚህ ባዶ ሲመጣ እንግዲህ አንዳንድ የምናስተካክላቸው ሴቲንጎች አሉ። እንግዲህ እንደዚህ እንደከፈትነው እንደዚህ ባዶ ነው የሚመጣ ማለት ነው። እዚህ ጋር እንደምትመለከቷቸው እንግዲህ ሶስት ነገሮች አሉ ማለት ነው። እዚህ ጋር ባዶ ምልክት አለ። እዚህ ጋር ደግሞ የኦን ኦፍ ምልክት አለ። እዚህ ጋር የመደመር ምልክት አለ ማለት ነው። ምንም እነዚህ የምንነካካቸው ነገሮች የሉም ማለት ነው። ስለዚህ በመጀመሪያ ጊዜ ግን ልናስተካክለው የሚገባ ትልቁ ጉዳይ ምንድነው? ወደዚህ አካባቢ ያለ ማለት ነው። የመጀመሪያ ጫ የሴቲንግ ምልክት አለ፣ የጥያቄ ምልክት አለ። እዚህ ጋር አሁንም የቁልፍ ምልክት አለ፣ የመደመር ምልክትና እዚህ ጋር ሶስት ነጠብጣብ አለ ማለት ነው። ስለዚህ ከነዚህ መካከል እንግዲህ እንገባና የት ነው የምገባ? እዚህ የፕላስ ምልክት አለ ማለት ነው። የፕላስ ምልክቷን አንድ ጊዜ መጫን ይኖርብናል ማለት ነው። የፕላሷን ምልክት አንድ ጊዜ እንደተጫናት እንግዲህ እዚህ ጋር ያለው ትልቁ ነገር ምናስተካክለው ማለት ነው። እዚህ ጋር እንግዲህ ስናስተካከል አራት ነገሮች ይመጣሉ ማለት ነው። እዚህ ጋር እንደምትመለከቱ ኮኔክቲድ ይላል ዲስኮኔክትድ፣ እና ፉል ባትሪ፣ ሎ ባትሪ ይላል ማለት ነው። ፉል ሲል ቀጥታ እንዲነግረን የምናደርግበት መንገድ እዚህ ጋር ፉል ባትሪ የሚለውን አንድ ጊዜ እንነኳል ማለት ነው። ባትሪ ፉል ሲል እንደነካ ነው እንግዲህ ባትሪያችን ሲሞላ ይነግረናል ማለት ነው። እሱ ሲነግረን እንዴት ነው፣ እዚህ ላይ ምን ያክል ፐርሰንት ሲደርስ ልንገር ነው የሚለው እንግዲህ ከፍተኛው ስልካችን እንግዲህ መቶ ፐርሰንት ሲያደርግ ነው የሚነግረን ማለት ነው። እናንተ መቶ ፐርሰንት ነው የምታደርጉት ማለት ነው። እዚህ ጋር ወይ ይበልጣል ወይ እኩል ይሆናል የሚል መልክት አለ። እሱ ጋር እንመጣና አንድ መቶ ትሉታላችሁ ማለት ነው እናንተ። እኔ ግን አሁን ቀጥታ ይህ አፕሊኬሽን ቀጥታ ባትሪያችን በምንፈልገው ልክ ሲደርስ ይጮሃል ወይ አይጮህ የሚለውን ነገር አብረን እንመለከት እና እኔ 50% አርገዋል ማለት 50% ካረጉት በኋላ እዚህ ወርታቻን ሸርተት ትንልና እዚህ ጋር ላይ እንደምትመለከቱት ሪንግ የሚል አለ ማለት ነው። እዚህ ጋር ላይ ሪንግ የሚል አለ። እዚህ ጋር ሪንግ የሚለውን አንድ ዜ ስንጫ ነው እንግዲህ እዚህ ጋር ላይ እንደምትመለከቱት የሰረዝ ምልክት አለ። እሷን ስንጫናት ቀጥታ ምንድነው የሚያደርገው ስልካችን ላይ ካሉ መጥሪዎች መጥሮች መካከል እያንዳንዱ እንደዚህ ያስመርጠናል ማለት ነው። እዚህ ጋር እንደምትመለከቷቸው እንግዲህ በርካታ ወዲ ስልካችን መጥሮች አሉ ማለት ነው። ከነሱ መካከል ግን እንተወውና እነዚህ አንዳንድ ረጅም ሊሆኑ ስለሚችሉ ወይም ድምጻቸው በደንብ የማይሰሙ የማይመቹን መጥሮች ካሉ ከነዚህ መካከል ወጠን ከስልካችን ሙዚቆችን፣ መዝሙሮችን ወይ የተለያዩ ክላሲካሎችን ማድረግ እንችላለን ማለት ነው ደማቅና ወይም የምንፈልገው ካለ ደግሞ ወይም መዝሙር፣ ሙዚቆች፣ ክላሲካሎች ስልካችን ላይ ከሌሉ ደግሞ ከስልካችን መጥሪዎች ማድረግ እንችላለን ማለት ነው። ከነዚህ ግን ወይም ዝም ብለን ቀጥታ እንመለስ እንወጣና የት እናደርጋለን? እዚህ ጋር አድ ፋይል የምትላለች ማለት ነው። እዚህ ጋር አድ ፋይል የሚለው ቀጥታ ስናደርገው ከስልካችን ከሚሞሪ ወይም ከስልካችን ስቶሮጅ ላይ የምናደርግበት መንገድ ነው ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ጋር አድ ፋይል የሚላለን ማለት ነው። እዚህ ጋር እንደምትመርጠው ፋይል ኤክስፕሎር የሚላለን ማለት ነው። እሱን አንድ ዚ ጋር እንጫኗለን። እሱን አንድ ዚ እንደዚህ በምንጫንበት ሰዓት እንግዲህ ወደ ስልካችን ካሉ ሙዚቃዎች መካከል ነው የሚመጣው አይደል ስለዚህ እዚህ ጋር ኢሜጅ ሊል ይችላል ቪዲዮም ሊል ይችላል ማለት ነው አውዲዮም ላይ ልታረጉት ትችላላችሁ ዋናው እናንተ ምንድነው ስልካችሁን ቻርጀር በምታረጉበት ሰዓት ኦቨር ቻርጀር እንዳያረግ እንዲነግራችሁ ስለምትፈልጉ እዚህ ጋር ላይ አረጋለሁ ማለት ነው እኔ ስለዚህ ከስልኬ ከተቀመጡ አንዳንድ አንድ መጥሮች አስቀምጣለሁ ማለት ነው ስለዚህ አንድ እኔ እመርጣለሁ አንዱን በምመርጥበት ሰዓት እንግዲህ ቀጥታ ምንም ድምጽ አያሰመኝም ቀጥታ እዚህ ይመጣል ማለት ነው ወርታችን እንመጣና ጄኔራል ሊል የሚለው እንግዲህ እኔ እናንተ ደስ ያላችሁ ልታረጉት ትችላላችሁ እኔ ግን ጫጉላ ሚዲያ እሏል ማለት ነው። ጫጉላ ሚዲያ እሏል ነው ወደዚህ ወርታ አካባቢ ሸርተት እናረጋግና ደግሞ ቻርጅ ፉል እሏል ማለት ነው። እሱን እንደዚህ እነዚህ ሁለቶችን መተውም ትችላላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር ላይ የሲኤም ምልክት አለች ማለት ነው። እዚህ ጋር ላይ የሲኤም ምልክት አለች እሷን ሲኤም እናረጋታለ ማለት ነው። ተቃራጋታሉ እንደዚህ ካደረጋችሁ በኋላ እንግዲህ እዚህ ጋር ላይ ትልቁ ጉዳይ ምንድነው? እንደዚህ ሲኤም አርገ ነው ከወጣን በኋላ እዚህ ጋር ላይ ስንት ባትሪ ማረገ እንዳለብን ወይም ስንት ስንት ቻርጀር እንዳረገ እንዲነግረን እንደፈለግ እዚህ ጋር ያሳየናል ማለት ነው። ከዛ ሲቀጥል ትልቁ ነገር ምንድነው? እዚ ጋር ላይ የምትመለከቷቸው ይችኛት አረንጓዴ ልትበራ ይገባል። ቀይ ከሆነች ሙሉ ለሙሉ አይጠራም ማለት ነው። ስለዚህ አሁን ቻርጀር እያደረግን ቀጥታ እናደረግና እንሞክሯል ማለት ነው። እዚ ጋ ላይ እንደምትመለከቱ እንግዲህ የእኔ ስልክ ቻርጀር እያደረገ ነው ማለት ነው። እዚ ጋ ላይ እንግዲህ እኔ የራሱ በተሎ እንዲጠራ ወይም ይጠራል አይጠራም ወይ የሚለውን አብረን እንመለከታለን ማለት ነው። ቻርጅ አድርገን እንቆያለን የምትመለከቱት እንግዲህ አላርሙን ሰምተናል ማለት ነው። አላርሙ እንግዲህ በሚጮህበት ሰዓት ወይም ድምጽ የሚያሰማበት ሰዓት ሙሉ ለሙሉ የምናስቆመው የት ነው? ቀጥታ አፕሊኬሽኑ ላይ ቀጥታ ዘው ገብተን ነው ማለት ነው። ምክንያቱም ቀጥታ አፕሊኬሽኑ ላይ ቀጥታ ሙሉ ለሙሉ እንደገባን ምንድን ነው የምናደርገው? እዚህ ጋር ያለችትን ነው የምንጫናት ማለት ነው። እሷን በምንጫንበት ሰዓት ሙሉ ለሙሉ አረንጓዴን የሚሆን ማለት ነው። እሷ ስነካ ቀጥታ አላርሙ ሙሉ ለሙሉ ያቆማል ማለት ነው። ስለዚህ ስልካችንን እንግዲህ ስልካችንን ቻርጀር በምናደርግበት ሰዓት ተኝተን እንቅልፍ ስለሚዘን ስለምንተኛ ስለምናነውስ ስለምንረሰው እዛው ለሊቱን ደግሞ ቻርጀር ሲያረግ ያራል ማለት ነው። ቻርጀር ሲያረግ ደግሞ ኦቨር ቻርጅ ስለሚያረግ የስልካችንን ባትሪ ከሚያበላሹ መካከል በጣም አንደኛው ስልካችንን ኦቨር ቻርጅ ማድረግ ነው ማለት ነው። እንግዲህ በተለይ እናንተ ስንት ፐርሰንት እንዲደርስ ፈልጋችሁ ወይም ስልካችሁን የተወሰነ ባትሪ እንዲያረግ ፈልጋችሁ እዚህ ጋር ማድረግ ትችላላችሁ ማለት ነው። ይሄኛውን ባትሪያችሁን እንግዲህ የባትሪያችሁን ሙሌት ወይም ባትሪያችሁ ስንት ቻርጀር ማድረግ እንዳለበት ለመጨመር ለመቀነስ፣ ለመጨመር ሆነ አንዳንዴ እዚህ ጋር የመደመር ምልክት ማለት ነው። በእሷ ማድረግ ትችላላችሁ በስተቀር ደግሞ ራሱን በመንካት እንግዲህ ማረግም ትችላላችሁ ማለት ነው። ስለዚህ ራሱን እዚህ እዚህ ጋር ፕላስ የሚለው በመንካት ግን ሁለተኛ መቅጠር ትችላላችሁ አለ በስተቀር ደግሞ ራሱን ዘው በመንካት ሙሉ ለሙሉ እንደገና ማረግም ትችላላችሁ ማለት ነው። እንግዲህ የስልካችሁን ባትሪ እንዳይበላሽ ወይም የባትሪያችሁን ለብዙ ቀናት ለብዙ ሰዓት ለብዙ አመታት እንዲያገለግላችሁ በእንደዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው። ስልካችንን እንግዲህ እንዳንገለገልበት ወይም እንዳንጠቀምበት ከሚያረጉ ዋነኛውና ትልቁ ባትሪ ነው ማለት ነው። ስለዚህ ይህንን ሁሉ የምናረግበት አፕሊኬሽን ማን ይባላል የሚለውን እንግዲህ አብረን እንመለከታለን ማለት ነው። የ ተጠቃሚ ከሆናችሁ አፕ ስቶር ላይ ትገባላችሁ። ያድሮ የተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ቀጥታ ትገባላችሁ ማለት ነው። ታታ ፕላይ ስቶር ላይ እኔ ገባል ማለት ነው። ከዛ ሰርች ባሩ ላይ ትሄዱና ሙሉ ለሙሉ ተጽፋ ባትሪ ሳውንድ ኖቲፊኬሽን ብላችሁ ሰርች ስታደርጉ እንግዲህ አፕሊኬሽኑ እንደዚህ ይመጣላችሁ ማለት ነው። አፕሊኬሽኑ የምትመለከቱት እንግዲህ አይከኑ ይህን ይመስላል ማለት ነው። አፕሊኬሽኖች ሊመጡ ይችላሉ። እሱን እንነካው፣ አለ ቀጥታ ስንነካው እንግዲህ እናንተ ጋር ኢንስቶል ነው የሚላችሁ፣ እኔ ጋር ግራውድ ስለምጠቀምበት ኦፕን ነው የሚለኝ ማለት ነው። ከዚህ አፕሊኬሽን እንግዲህ እንደምትመለከቱ 25000 አካባቢ ቢሆን የአለማችን ህዝብ እንግዲህ 3.9 ኮከብ ሰጥቶታል ማለት ነው። አጠቃላይ እንግዲህ ሶስት እና ከዛም በላይ ሬት ተሰጥቷት ማለት ነው። በዓለማችን ላይ እንግዲህ ዳውንሎድ አድርጎ የሚጠቀመው 10 ሚሊዮን እና ከዛም በላይ ነው ማለት ነው። በዓለም ላይ እንግዲህ አፕሊኬሽን በጣም ተወዳጅ የሆነ አፕ ነው ማለት ነው። ስልካችን ባትሪ ከመበላሸቱ እጅግ የሚታደግልን ምርጥ አፕ ነው ማለት ነው። ይሄንን አወርዳችሁ መጠቀም ይኖርባችኋል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይሄንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለወዳጅ ዘመዶቻችሁ ይጠቅም ዘንድ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።